የአክሱም ጽዮን ዓመታዊ ክብረ በዓልን ታድመን ታድለን ተባርከን መምጣት ሁለተኛውን ዙር ብዙዎች እየጠየቁን ስለሆነ በዚህኛው ያልተመቻቸው ሁለተኛውን ዙር ብታሳውቁኝ መንገዱ ሰላም ነው ወይ እንዴት ነው የሚሉ ሰዎች አሉ። ክፍያም በአካውንት እያስገቡ ትኬት እየቆረጥን ነው የምንገኘው። አሁን በዚህ ሰዓት ረዥም ቀን ይዘን እንኳን የአየር ትኬት በጣም የናረ ነው። ከዛሬ ዓመት ሁለት እጥፍ ማለት ነው። ኤርፖርት ላይ የሚደረጉ የትኬት ዋጋዎች በየሰዓት በቀን አይደለም በሰዓት ነው እጅግ በጣም እየተለዋወጡ የምናገኛቸው ተጠያቂ የምንሆነው ለሰጠነው መረጃ ነው ማለት ነው። ላልሰጠነው እና ከጎንዮሽ ለሚመጡ መረጃዎች ኃላፊነቱን አንወስድም። መነሻችን ጥቅምት 29 አድርገን መመለሻችንን ደግሞ ኅዳር 7 ቀን ይሆናል ማለት ነው። ሰዎች ንስሐ መግባት አለባቸው ነው። ምናልባት ንስሐ ያልገቡ ሰዎች ካህናት አተው በሩቅ የሆኑ ሰዎች ካለ እዛው ቦታ ላይ ሊገቡ ይችላሉ። የታሪፍ ጭማሪ ነገሮች እንኳ ቢታዩ እነሱ ላይ ላይጨመር ይችላል እስከ ከፈሉ ድረስ ጠቃጠቆ ስልክና ጊዜያዊ ስልክ እኛና እነሱ የምንገናኝበት ስልክ ብቻ ከያዘ ሌላ ነገር አያስፈልግም። እነሆ ሂዳር ሀያ አንድ የእመቤታችንን ጽዮን ማርያም ለማክበር ጉዞ መንፈሳዊ ጉዟችን እናደርጋለን። መስከረም 21 ጊሸን ማርያም ሲሄዱ ዋሻ ቅዱስ ጊዮርጊስን መሳለም እንዳይረሱ። ኑ ዋሻ ቅዱስ ጊዮርጊስን እንታደግ፣ ኑ ዋሻ ቅዱስ ጊዮርጊስን እንርዳ፣ ኑ ዋሻ ቅዱስ ጊዮርጊስን አብረን እናልማ። ከዚህም ቀድማችሁ የምትሄዱ ሰዎች መስከረም 19 በጊሸን ቅዱስ ጊዮርጊስ የንግስ በዓል መኖሩን ቀድመን እናሳውቃቸዋል። እኔም አስራት በኩራቴን እሰጣለሁ ገዳሙን ለመርዳት የዋሻ ቅዱስ ጊዮርጊስና ቅዱስ ጊዮርጊስ ቤተክርስቲያን አካውንት ቁጥር 10 ሺ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 ውድ የኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር ቤተሰቦቻችን፣ እንዲሁም የስቡሀና የቲቶ ሚዲያ ተከታታዮቻችን፣ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን ሁላችሁም በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ ተጨማሪ መረጃ ልንሰጣችሁ ወደ እናንተ ልናቀርብ በስቱዲዮ ተገኝተናል ማለት ነው። ስለዚህ አብራችሁን ሆናችሁ እንድትከታተሉም በአክብሮት እንጠይቃለን። ስለዚህ ዛሬ እንግዲህ ወንድማችን ሃይለማርያም በዚህ ስቱዲዮ የተገኘንበት ምክንያት አንደኛ ሰሞኑን በለቀቅነው ቪዲዮ ብዙዎች እየተመዘገቡ ይገኛሉ ማለት ነው። አንዳንድ ጥያቄዎችም የሚመጡ ያልገባቸውም ነገሮች ስላሉ እዚህ ላይ ለቤተሰቦቻችን፣ ለተጓዦቻችን ተጨማሪ መረጃ የምንሰጥበት ሰዓት ነውና እንዲሁም ደግሞ ተጨማሪም ሁለተኛውን ዙር ብዙዎች እየጠየቁን ስለሆነ በዚህኛው ያልተመቻቸው ሁለተኛውን ዙር ብታሳውቁን እኛም ቅድሚያ ዝግጅት ብናደርግ በመስሪያ ቤታችን ብናስፈቅድ የሚል ጥያቄዎች በተደጋጋሚ እየቀረቡ ስለሆነ እነዚህንም ሁለተኛውን መረጃ የምንሰጥ ይሆናል ማለት ነው። እንግዲህ ሦስተኛው ደግሞ ወደ ተአምረኛዋ እንዲሁም ታሪካዊቷና ጥንታዊቷ ወደ ርዕሰ አድባራት አክሱም ጽዮን ህዳር እንደዙ 21 ታላቁም መንፈሳዊ የጉዞ ማህበራችን ኤማሁስ የሚያዘጋጅ ይሆናል። ሶስተኛውን መረጃ ይህንን የምንሰጥ ይሆናል። እንግዲህ እንኳን ደህና መጣህ ብለናል። እንኳን ደህና ቆዩን። እንግዲህ መጋቢ ሐዲስ መምህር አብርሃም ያው ዛሬ ተጨማሪ መረጃ ለመስጠት ያህል ነው ወደ ስቱዲዮ የገባ ነው። እንግዲህ ቀደም ሲል እንደገለጹት ቀደም ሲል በለቀቅነው ቪዲዮ በርካቶች እየደወሉ ይገኛሉ። በዚህም የተመዘገቡ ክፍያ የከፈሉና ትኬት የተቆረጠ ነው። እንግዲህ የተለያዩ ወደ እነሱ የሚደርሱና አጠቃላይ ለሕዝቡ ለሕዝበ ክርስቲያኑ ለሚጓዘው የሚሰጡ መረጃዎች ተጨማሪ ስላሉ ነው እና የቀረብን ያው እንግዲህ እናቀርበዋለን ማለት ነው። መልካም አሁን እነዚህን ተጨማሪ የፊታችን ጥቅምት 14 ቀን እነሆ የመጀመሪያውን የ2018 ጉዟችን እናደርጋለን ማለት ነው፣ ወደ ምርት ደለገው ቅድስት ኪዳነ ምህረት። ስለዚህ ይህንን አስከትሎ ደግሞ በለቀቅነው ቪዲዮ አንዳንድ መረጃዎችን እንሰጣችኋለን ብለን ያልናቸውም እየጠየቁም ያሉ አሉና፣ አሁን ለተዘጋጁ ትኬት እየቆረጡ ያሉ አሁንም ደግሞ ክያም በአካውንት እያስገቡ ትኬት እየቆረጥን ነው የምንገኘው አሁን በዚህ ሰዓት። በተጨማሪ እንግዲህ አንደኛ ጊዜው በቆየ ቁጥር በኤርፖርት ላይ ተጨማሪ ትኬቶች እየጨመሩ ነው እና የሚገኙት። ይህንንም ለወዳጅ ቤተሰቦቻችን፣ ለተጓዦቻችን ትክክለኛው መረጃ ከወዲሁ ቀልጠፍ ብለው እንዲሁም አስገብተው ትኬቱም እንዲቆረጥላቸው የሚደረግ ኢቨን ትናንትና እና የዛሬው እንኳን እኩል አይደለም እንደሚታወቀው ኤርፖርት ላይ የሚደረጉ የትኬት ዋጋዎች በየሰዓት በቀን አይደለም በሰዓት ነው እጅግ በጣም እየተለዋወጡ የምናገኛቸውና ስለዚህ አሁንም የጥቅምት 14 ተጓዦቻችን ቶሎ ብለው አስገብተው ትኬቱ እንዲቆረጥላቸው ቢደረግ፣ አለዚያ ግን ደግሞ የዋጋ ማስተካከያም የሚደረግበት አጋጣሚ ሊኖር ይችላል ማለት ነው። ስለዚህ በዚህ ላይ አንደኛ ተዘጋጅተው መምጣት ያለባቸው ነገሮች፣ መያዝ ያለባቸው ነገሮች ተጨማሪ እየጠየቁ ያሉ ሰዎች ስላሉ በነዚህ ላይ ተጨማሪ መረጃ እንስጣቸውና ወደ ሁለተኛው ፕሮግራማችን እንሄዳለን ማለት ነው። መልካም እንግዲህ ያው፣ ለአድማጅ ተመልካቻችን መጋቤ ሐዲስ መምህር አብርሃም እንደገለጹት ተጨማሪ መረጃን ለመስጠት ነው ዛሬ የተገኘ ነው። እንግዲህ ሰው ወደ ታምረኛው ምርት ደለጎ ቅዱስ ኪዳን ምረት ከመሄዱ በፊት ማድረግ ያለባቸው ነገሮች ምንድናቸው ነው? በየጊዜው በየቪዲዮ የምንገልጸው ቢሆንም ግን ተጨማሪ ይፈልጋል ህዝበ ክርስቲያኑ እና አንደኛ እንግዲህ ሲሄድ ሰዎች ንስሐ መግባት አለባቸው ነው ምናልባት ንስሐ ያልገቡ ሰዎች ካህናት ታተው በሩቅ የሆኑ ሰዎች ካለ እዛው ቦታ ላይ ሊገቡ ይችላሉ። ነገር ግን ለስራ እንዳያጓት ከተፈለገ እንደ ህሉ ለመጠመቅም ቦታው ሲደርሱ ተዚ ጀምረው ንስሐ ገብተው፣ ሌላው እንግዲህ ጠበል ጄሪካን ያው ጠበል ይዘን እንመጣለን። የጠበል ጀሪካን መያዝ ይኖርባቸዋል። ተጨማሪ አነስ ያለ ሻንጣ በጣም እንግዲህ ከውጭ የሚመጡ ሰዎች እንደምታስታውሷቸው ግዙፍ የሆነ ሻንጣ ነው የሚመጡ ያን መሸክም መውጣት መውረዱ ለመኪናም ተጨማሪ ፕሮሰስ ነው የሚሆንና መታወቂያ መያዝ ንስሐ መግባት የምንጣፍ መኝታ መያዝ እንዲሁም ደግሞ ቀለል ያለ አንድ ሽፍን ጫማ፣ አንድ ነጠላ ጫማ በቂ ነው፣ ያን አንድ ሳምንት ቆይታ ለማድረግ ማለት ነው። ከዛዎች እንግዲህ የመጠመቂያ ቁምጣ መያዝ ያስፈልጋል። ይህን እንግዲህ ሁል ጊዜ። በየትኛውም ሚዲያ ይገለጻል። በየትኛውም ጉዞ ማህበር ሊገለጽ የሚችል ነገር ግን እንደ ኤማሆስ መንፈሳዊ ጉዞ ማህበር ሁል ጊዜም ሳንገልጽ አናልፈውም። ይህን መያዝ ያስፈልጋል። ሌላው እንግዲህ ቀደም ሲል እየደወሉ የነበሩ የተመዘገቡ ሰዎች አሉ። የዋጋ ማሻሻያዎችም ይታያሉ። ምክንያቱም የኤርፖርት እንደምታዩት በየጊዜው እየጨመር ነው ያለ። አሁን ላይ ያለው ነባራዊ ሁኔታ ሁሉም በመኪና የሚሄድበት ያነሰ ስለሚሆን ትራንስፖርቱ ከፍ እያለ የሚሄድ ቀድሞ የተመዘገበ የመጀመሪያ ዙር ተጓዥም ሲሆን ደግሞ ቻንስ አለው ቀደም ሲል እንደምታዩት እንሄዳለን፣ የሆነ ነገር ይፈጠራል። ግን የመጀመሪያ ዙር ተጓዥ ሲሆን የመጀመሪያውን አግኝቶ ይመጣል። ቀጣይ ያለው አቅጣጫ ሌላ ነው የሚሆነው። ምክንያቱም የዋጋም ይሁን የሌላም ነገር ይሁን የተለያዩ መረጃዎች በመጡ ቁጥር መረጃዎች እናቀብላለን። ስለዚህ ቀደም ሲሉ ሲጠብቁ ለነበሩ እዚሁ አዲስ አበባ ላይ ሆነው ከውጭም መምጣት ለሚፈልጉ እነዚህ የጉዞ መረጃዎችን ሳይንቁ በማዳመጥ ወደ ቦታው ለመሄድ እነዚህን የያዙ የተባለቁ በመያዝ ሌላው እንግዲህ አብዛኛው ሰው ትልልቅ ስልኮች ነው የሚይዝ። ይህን ትልልቅ ስልኮች አስቀምጦ መሄዱ ምክንያቱም የሚቀርጽበት ነገር የለም፣ የሚያይበት ነገር የለም፣ ምንም አያስፈልግም። ጠቃጠቆ ስልክ እና ጊዜዊ ስልክ፣ እኛና እነሱ የምንገናኝበት ስልክ ብቻ ከያዘ ሌላ ነገር አያስፈልግም። እንግዲህ ሌላው አብረን የምናነሳው መምህር በውጭ ሀገር እህት ወንድሞቻችን ሆነው በጎንደር በባህር ዳር ከሐዋሳ ከሌላም ቦታ የሚያስመዘግቡ አሉ። ባህር ዳር ለሆነ ሰው ባህር ዳር ላይ ነው የምንቀበለው ማለት ነው። የባህር ዳር ታሪክ ራሱ ነው ይቻላለ። ሁልጊዜ የሚታወቅ ነው። በዛው በስልኮቻችን መረጃ ማግኘት ይችላሉ። ተጎንደር ያለ ሰው ተጎንደር ባህር ዳር ይመጣል። ከባህር ዳር ዛ የምንሄድ ይሆናል። ማረፊያችን ሁልጊዜ እንደሚታወቀው ቤተክርስቲያን፣ እሱም ወደፊት የምንገልጽ ይሆናል። ነገር ግን ከውጭም ከውስጥ የሚመጣ ሰው እንደሰማ መረጃውን ቶሎ ብሎ መረጃ ወስዶ መቁረጥ ትኬቱን ያስፈልጋል። እንግዲህ ረዥም ቀን ነው የያዝነው። ረዥም ቀን ይዘን እንኳን የአየር ትኬት በጣም የናረ ነው። ከዛሬ ዓመት ሁለት ጥፍ ማለት ነው። እና ሁኔታው በጣም ወደት እየሄደ እንደሆነ ባናቅም፣ እንደ ሀገር ስለሆነ እሱ ሰዎች የሚሄዱት ማሰቡበት የሚመጡ እሱን በተመለከተ ጭምር ነው እንግዲህ ዛሬ መረጃ መስጠት ያለብን ማለት ነው። ስለዚህ ወደዚያ ቦታ ለመሄድ አንደኛ መረጃን ከኛ መስማት ነው። አሁን መረጃን መስማት ከተቻለ መንገዱ ሰላም ነው ወይ እንዴት ነው የሚሉ ሰዎች አሉ። ሰዎች ሁልጊዜም ሳያቋርጡ ያን ቦታ ይጓዙበታል። እኛም እየተመላለስበት ነው የከረምን። አሁንም ኤማሁስ መንፈሳዊ ጉዞ ማህበር የተለያዩ መረጃዎችን ይዞ ነው የሚጓዘው እና በሚጓዘው ሰው ላይ የሚደርስ ነገር ምንም ነገር የለም። የተለያዩ ኬላዎች አሉ። ማህበሩ የራሱን ሎጎ፣ የራሱን ስም፣ የራሱን ፍቃድ እያሳየ የሚሄድ ይሆናል። ምርት ደለጎ ቅድስት ኪዳ ንብረት ደግሞ እንደምታውቁት ወንዝም የለባት መሻገሪያ። በሰላም ተገብቶ የምንፈልገውን አድርገን ተጠምቀን የምንፈልገውን የጠየቅ ነው ጥያቄ ተመልሶልን የምንመጣ ይሆናል እና የመጀመሪያው ዙር እንትን ጉዞ ቶሎ ቶሎ በመመዝገብ እና ሌሎችን ነገር በማሟላት ለበለጠ ደግሞ መረጃ ስልኮቻችን በተለመደው በቲቶ እና በስቡሀ ሚዲያ ስለሚቀመጡ በመደወል ምንድነው እንዴት ምን ያስፈልገናል ብሎ መጠየቅ ያስፈልጋል ማለት ነው። አሁን የገለጽናቸውን ነው ኋላም የምንገልጸው ነገር ግን ቪዲዮ ጨርሶ ማየት ይጠበቅበታል ህዝበ ክርስቲያኑ? በተለይ ከውጭ መጡ ኤርትራውያንም እንዲሁም ደግሞ በተንሸራታችን ላይ በፈረንጅ እኛም እናስቀምጠዋለን ማለት ነው። አሁን ብዙ ጊዜ ኤርትራውያን፣ ሌሎች አማርኛ የማይችሉ ይኖራሉ። ኤርትራውያኑ የሚችሉ አሉ፣ የማይችሉ አሉ። ብዙ የብሔር ብሔረሰቦች ስለሚጓዙበት እያንዳንዱ ነገር በእንግሊዝኛና በአማርኛ ነው የሚቀመጠው። የመጓዣችን ቀን እንግዲህ መምህር በዚህ ላይ ተሳትፎ በፍጥነት ደርሰን እንድንመጣና የመጀመሪያው የመጀመሪያው ዓመት የ2018 የመጀመሪያው ዓመት ኤማሁስ መንፈሳዊ ጉዞ ማህበር የበጎ አድራጎትና መንፈሳዊ ጉዞ ማህበር የጥቅምት ጉዞውን የመጀመሪያ ያደርጋል። በዚህ ውስጥ እንግዲህ ተሳትፎ የሚመጣ ሰው በብዙ ነገር እድለኛ ይሆናል ማለት ነው። አንደኛው ወረፋ የለም። ሁለተኛ ደረጃ ደግሞ ፈለገው ቦታ ላይ እንግዲህ በቦታው ገነተ ማርያምን መጎብኘት ይችላል። ጊዮርጊስን ማየቶ መመለስ ይችላል። አሁንም ደግሞ አቡነ ገብረ መንፈስ ቅዱስ ብዙ አካባቢ አለ የወጣ እሱን ማየት ይችላል። እነዚህ እነዚህ ግን አድርጎ ተባርኮና ተቀድሶ መምጣት ይችላል ማለት ነው። መልካም እናመሰግናለን። ወንድማችን ዘማሬ ዲያቆን ሀይለማርያም። ስለዚህ ውድ ተመልካቾቻችን እነዚህን የተሰጡትን መረጃ ይዘን ያልገቡን ነገሮች ካሉ ደግሞ ስር ላይ በምናስቀምጣቸው ስልኮች እየደወላቸው ተጨማሪ መረጃ ማግኘት ትችላላችሁ። ስለዚህ የ2018 የመጀመሪያው የጥቅምት 14 የመጀመሪያው ጉዟችን እነሆ ጥቅምት 14 መነሻውን አድርጎ እንግዲህ ጥቅምት አ 3 እና 24 የሚመለስ ይሆናል ማለት ነው። ሌሎቹን ተጨማሪ መረጃዎች በውስጥ የምንሰጣችሁ ይሆናል። ስለዚህ አሁንም ትልቁ መልእክታችን የተመዘገባችሁ ሰዎች ነገር ግን ስልክ እየደወላችሁ መረጃም እየወሰዳችሁ ያላችሁ በሀገር ውስጥም ሆኖ በውጭ ሀገር ያላችሁ ቀደም ብላችሁ አስገብታችሁ ትኬቱ እንዲቆረጥላችሁ አድርጉ። ምክንያቱም ቅድም እንደተናገርነው ኤርፖርት ያሉ ጭማሪዎች እጅግ በጣም አስፈሪና አስደንጋጭ የሆኑ እየመጡ ስለሆነ ቀደም ብሎ ቅድም ወንድማችን እንደተናገረው ቀደም ብሎ ያስገባ ሰው ተጠቃሚ ነው ባጭ። ስለዚህ ቀኑ እያራዘመ በመጣ ቁጥር ደግሞ ነገ ተጨማሪ ነገር እንዳይታይ፣ ስለዚህ ቀደም ብለን ብናስገባ መልካም ነው እንላለን። እንግዲህ የጥቅምት አስራ አራቱ ጉዟችንን በተመለከተ ይህን አክል መረጃ ከሰጠናቸው ወደ ሁለተኛው ሄድ ሁለተኛውን ዙር እግዚአብሔር ቢወድ ቢፈቅድ እንዲሁም ሐዋርያው ቅዱስ ይሁዳም ሐዋርያው ቅዱስ ያዕቆብም እንደተናገረው እግዚአብሔር ቢወድ ቢፈቅድ እንዲሁም ቢረዳን ያንን ወይንም ይህንን እናደርጋለን በሉ ይላልና፣ እኛም እግዚአብሔርን አምነን ነው እንዲሁም ደግሞ እናታችን ቅድስት ኪዳነ ምሕረትን አምነን ነውና የምንወጣው እንዲሁም ደግሞ ተጓዦቻችን እግዚአብሔርን አምነው በእምነት ነው የሚወጡት። እግዚአብሔር ደግሞ የታመነ ነው። በሰላም አውጥቶ በሰላም ማስገባት ችግራችንን፣ እንቆቅልሻችንን ፈቶ ቋጠሯችንን ፈቶ ከደዌ የፈውሶ እንዲሁም ችግራችንን ሁሉ አስወግዶ እግዚአብሔር ሊመልሰን የታመነ ነው። እናታችን ኪዳነ ምሕረትንም እንተማመንባታለን። መንገዳችንን ለእግዚአብሔር አደራ እንሰጣለን። ስለዚህ ሁላችሁም የ2018 ጥቅምት 14 የምናደርገው ተጓዦቻችን ባጭሩ አሁኑኑ ዛሬ ነገ ሳትሉ ትኬቱ እንዲቆረጥላችሁ አድርጉ የሚለውን መልእክት ነው ሁለተኛው እንግዲህ ስንገባ ሁለተኛው ዙር ላይ እግዚአብሔር ቢወድ ቢፈቅድ የፊታችን ጥቅምት 29 ቀን መነሻችን ጥቅምት 29 አድርገን መመለሻችንን ደግሞ ህዳር 7 ቀን ይሆናል ማለት ነው ስለዚህ ምናልባት በአሁኑ ሰዓት ላይ የጥቅምት አስራ አራቱን አንደኛ አልተፈቀደልኝም፣ ሁለተኛ ንጹሕ አልሆንኩኝም ተጠምቄ በምፈልገው መልኩ ድኜ ተፈውሼ እንድመጣ ያላችሁና ጊዜ የሰጣችሁ ቀጣዩ ላይ ጥቅምት 29 መነሻውን አድርጎ ህዳር ሰባት ቀን መመለሻውን ያደረገው ሁለተኛው ጉዟችን እነሆ ይቀጥላል ማለት ነው። ለዚህም ደግሞ ብልሆች የሆናችሁ ከዛሬ ጀምሮ መመዝገብ ይችላሉ። ምክንያቱም ተጨማሪ ነገሮች ነገ እንዳይሰሙ ትኬቱ ተቆርጦ ከተቀመጠላቸው በማንኛውም ነገር የሆነ ሰዓት ላይ እንኳ የታሪፍ ጭማሪ ነገሮች እንኳ ቢታዩ እነሱ ላይ ላይጨመር ይችላል እስከከፈሉ ድረስ ማለት ነው። ስለዚህ ብልሆች የሆናችሁ ይህንን ጥበብ ብትጠቀሙ መልካም ነው እንላለን። ስለዚህ በሁለተኛው ላይ እስኪ ተጨማሪ መረጃ ስጥልን። መልካም እንግዲህ ያው ተመሳሳይ ሀሳብና ተመሳሳይ ነው ያለው። እንግዲህ የታምረኛዋ ወደዛ ረዥም ቦታ ወደ በርሚልም ሲከሄድ፣ ወደ ምርት ደለጎም ሲከሄድ፣ ወደ ሌሎችም ገዳማ ሲከድ አንድ ጊዜ ተተሄደ ሁለተኛ ዙር አዲስ ነገር ካለ ብቻ ነው መናገር የሚቻል። ምክንያቱም አላወቅንም አልሰማንም የሚል ስለሚመጣ እንግዲህ ወደዛ ቦታ ለመሄድ የሚያስፈራ የሚያስደነግጥ ነገር የለም። እንደምታውቁት በዛ ረዥም መንገድ እግዚአብሔር አምላክ እየመራ በመላይክ ጥበቃ እየጠበቀ ቦታው አድርሶን ተጠምቀን ብዙዎች ድንናል። አሁንም ወደዛ የምነር ሰዎች አንደኛውን ምዕራፍ እንደነገርናችሁ ሁሉ ሁለተኛውን ምዕራፍ ተመሳሳይ ነው። የሚያዙ ማተሪያሎች ቅድም የገለጽናቸው ናቸው። የቀኑን እንትን ብቻ ነው አጀስት የምናደርግ። ከዛ ውጭ እንግዲህ መምር እንግዲህ ኤማሁስ የበጎ አድራጎትና መንፈሳዊ ጉዞ ማህበር ማለት በውስጡ በጎ ስራም ይሰራል ማለት ነው። በዚህም እንግዲህ በርካቶች በረከት በማግኘት በኩል በውጭ ነው መሄድ ያልቻሉ መጠመቅ ያልቻሉ ነገር ግን ስመ ክርስትና ይሄን በማንሳት ይጠመቁልኝ በማለትና ለተቸገሩ ስጡ በማለት ማህበራችን ብዙ ስራዎች ሲሰራ ቆይቷል። አሁንም ማህበራችን በርካታ የተመዘገቡ ሰዎች አሉ። እንደው ለምሳሌ በዚህ በአሁኑ በ14ቱ ጉዞ ላይ በጎ አድራጎት ወይም ደግሞ የተቸገረ ሰው ስፖንሰር የሆነ ሰው አለ። እንደዛ ስም ማንሳት ስለማይፈለግ ነው፣ ስሜን አታንሱ ስላለች ነው እና በእንደዚህ መልኩ የተቸገሩ ሰዎች መጥተው እየተመዘገቡ ነው። ቢሮ ላይ እንግዲህ መታችሁ መመዝገብ ነው። እኔ ችግሮኛል አሞኛል ያለ ሰው ህመሙን፣ ችግሩን አይተን እንዳመዘጋገቡና እንደ ህመሙ ሁኔታ የምናስቀድም ይሆናል። ነገር ግን በጎ አድራጎቱ ደግሞ ከሌላ ለየት የሚያደርገው የሚያደረገው ምንድን ነው? ሰዎች በገንዘባቸው በጉልበታቸው ወደ መጠመቅ ሲችሉ ሳይችሉም፣ ሌሎች ደግሞ በመጠባበቅ ላይ አልጋ ቁራኛ ላይ ሆነው እንዴት እንሄድ ውሰዱን እያሉ ወደ ኤማሁስ የሚደውላሉ። ኤማሁስ ብቻውን ምን ማድረግ ስለማይችል እንደተለመደው የኤማሁስ ደጋፊዎች በውጭና በውስጥ ያሉ በስመ ክርስትናችን በማንሳት እግዚአብሔር ያውቀዋል ስማችን ይጠበሉ ብለው ገንዘብ የሚልኩ አሉና በዚህ መልኩ ደግሞ እነሱን ማገናኘት ይቻላል። በስልክ የሚሄዱትንና እንዲሄዱ ያደረጉትን ሰዎች በማገናኘት በጎ ነገር ላይ እንድትሳተፉ ኤማሁስ ያሳስባል። እንግዲህ በዚህ ጉዞ ውስጥ በአንደኛውም በሁለተኛውም የሁለተኛውን ዛሬ መንገድ ያስፈለገበት ትልቁ ምክንያት የታሪፍ ጭማሪ ቢኖር ሀሳብ ያልተዘጋጀ ሰው እንዲዘጋጅ መቼ ነው የምንመጣው? መቼ ነው ቀኑ? እያለ በዚህን ቀን ቢሆን ይመቸናል አይመቸንም ለሚል ሰው ቀድመን መረጃ ከሰጠ ነው። የሁለተኛውንም የአንደኛውን ዞር እያየ በሚመቸው በእርግጥ ያው ቀጠሮ አይያዝም ወደ አንድ መርሃ ግብር ሲካሄድ መንፈሳዊ ጉዞ ሲደረግ ቀደም ብሎ በመሄድ የመጀመሪያውን እንደው የተጓዘ ሰው ምንም ሌላ መንስኤ የለውም። ይቆረጣል፣ ይሄዳል፣ ተጠምቆ ይመጣል። ሁለተኛው ላይ ወይ መንገድ ተዘጋ፣ ወይ ችግር ተፈጠረ፣ ወይ አተት መጣ የሚል ደግሞ ሊፈጠር ይችላል። ያ እንዳለ ሆኖ ግን እግዚአብሔር አያመጣውም። ነገሮች ግን የመጀመሪያን ያህል ነገር የለም። የሰው መብዛት፣ የወረፋ መብዛት፣ መጨናነቅ፣ የተለያዩ ጅምሮች የሚፈጠሩት እየቆየ ሲሄድ ነው እየቆየ ተሳፋሪም ሲበዛ አስጓዥም ሲበዛ ነገሮች እየበዙ በመሄድ ቁጥር ነገር ግን ሁሉም እግዚአብሔር በፈቀደው እኛም እንደ ምርት ደለጎ ቅዱስ ኪዳን ብረት ኑ መንገዱ ያስኬዳል። ክረምቱም ወጥቷል እየወጣ ነው ኑ ተሉ ስለተባል ነው የምንሄድ እና በዚህ ላይ ተጠምቆ ለመምጣት ቅድም የጠቀስኳቸውን ከቁምጣ ጀምሮ ከመታወቂያ ጀምሮ ከመኝታ ጀምሮ መያዝ ነው የሚያስፈልግ። ስንቅም ሳንቲም ነው ገንዘብ ነው የሚያዘው ላይ እንግዲህ ከፍተኛው መቶ ብር ነው ሰማንያም ዘጠናም ምነው ምግብ የሚሸጥ በዚያ የሚመጥን ስንቅ መያዝ ነው ብዙ ብር መያዝ ያስፈልግም ያ መያዝ ሲያስፈልግ ደግሞ ብር ቦታው ላይ ለተቀለብ ሆነ እንቀበላለን። የቤተክርስቲያን ስዕለት ምን ሲያዝ ደግሞ በስነስርዓት የሚያዝበትን ምክንያት የራሱ የቤተክርስቲያን አካውንት አለ። እንደገና በእጅ በጥሬ ይዤ እሄዳለሁ ያለ ሰው ደግሞ በሲስተም ተነጋግረን ባለው ሂደት ይሆናል። እዛው ላይ እንግዲህ በደረሰኝ ሰበካ ላይ እንዲቆረጥለት ይሆናል። ብዙ አይነት መንገዶች ስላሉ የሚሄዱ ሰዎች ብዙ ችግረኛ፣ ብዙ መጠበል እየፈለጉ ሰው የሌላቸው እንዲሁም በአልጋ የወደቁ አሉና እነዚህን በመርዳትም የኤማሆስ መንፈሳዊ ጉዞ ማህበር የስቡሃነቶ ቤተሰቦች በውጭም በውስጥ ያላችሁ ድጋፍ እያደረጋችሁ አሁን ለመጠበል በአትበቁ እኳ እነዚያን ሰው በማስጠበል የመጀመሪያውን በረከት እንድትወስዱ ላለሁኝ። ሌላው እንግዲህ መምህር ከኛም የሚጠበቀው ምንድን ነው? መረጃ መስጠት ነው። ከኛ የሚጠበቀው በዚሁን በዚህ እንሂድ በዚህ እንጓዝ ነው። ከእነሱ ደግሞ የእኛን መረጃ መስማት ነው። ከዚህ ቦታው ሰንብተን እስከምንመለስ ድረስ ከኛ መረጃ ውጭ ከሆኑ ሽፍታ ሊያገኛቸው ይችላል። አልሆነ ቦታ ሊሄዱ ይችላሉ እና በዚህ ቤትኛ ቤት ደር የሚል ሊመጣ ይችላል። ቤተ ክርስቲያኗን ወስደን የምንሰጥኛንን አዳራሽ ልንከራይ እንችላለን። አዳራሽ ቤተክርስቲያን ሊሰጠን ይችላል። መረጃ ከኛ ውጭ ከሆነ ግን እያንዳንዱን መረጃኛ ከምንሰጠዎች ጎንዮች ከወሰደ ሌላ ስለማይሆን ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር የሰጣችሁ መረጃ ብቻ በመከታተል ተጠያቂ የምንሆነው ለሰጠነው መረጃ ነው ማለት ነው። ላልሰጠነውና ከጎንዮሽ ለሚመጡ መረጃዎች ኃላፊነቱን አንወስድም። የመንገድ ደህንነት የመንገድ ሰላም ሁልጊዜም እንደምታውቁት ወደ ታመረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ጊዳ ንብረት ሲኬድ ምንም የፀጥታ ችግር የለም። ምክንያቱም በመኪና መንገዳችን ላይ የገጠመን ነገር የለ ገጥሞን አያውቅም። ወደፊትም አይገጥመንም። እንዳይገጥመንም ሰላም ለኪ ያለ ጸሎት ይደረጋል። እራሷ ደግሞ መቤቴ ፈቃዷ ስለሚሆን ጠብቃለች ማለት ነው። በዚህ ሀሳብ እንዳይገባችሁ ለማለት ነው። ይህን ጨርሰናል። በዚህ እናመሰግናለን። እንግዲህ ሁለተኛው ዙር ላይ የዚህኛው የመጀመሪያው ዙር አልተሳካልኝም በዚህ በዚህ ችግር ምክንያት ላላችሁ ቤተሰቦቻችን ቀጥታ በቲቶ ሚዲያ እና በስቡሀ ሚዲያ ይህን መረጃ በማግኘት ሁለተኛው ዙር ላይ እንደዚሁ ጥቅምት 29 መነሻውን ያደረገው መመለሻውን ህዳር ሰባት ቀን ያደረገው ጉዞ ላይ እነሆ መሳተፍ መዘጋጀት ትችላላችሁ ማለት ነው። ስለዚህ ለዛም ቀን የአሁኑን ጉዟችን እግዚአብሔር ባርኮ ቀድሶ አድኖ ፈውሶ ንባችንን አብሶ በሰላም እንዲመልሰን ፈቃዱ ይሆንልን። እንግዲህ ወደ ሶስተኛው መረጃ የምንሄድ ይሆናል ማለት ነው። ስለዚህ ሶስተኛው መረጃ ለየት ይላል። እንግዲህ ያቺ ታላቂቷ ኢትዮጵያን እውነት በብዙ አይነት ታሪክን ይዛ የጠበቀችን ታሪካዊቷ ጥንታዊቷ እንዲሁም አክሱም ጽዮን ናት። ርዕሰ አድባራት አክሱም ጽዮን ናት። ስለዚህ በዚህ ስፍራ ላይ ደግሞ አክሱም ጽዮን እጅግ በጣም በብዙ ምክንያት የናፈቀቻቸዋሉ እና እግዚአብሔር ቢወድ ቢፈቅድ እንደ ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር እነሆ ሂዳር ሃያ አንድ የእመቤታችንን ጽዮን ማርያም ለማክበር ጉዞ መንፈሳዊ ጉዟችን እናደርጋለን። ስለዚህ ወደዚህ ታሪካዊትና ጥንታዊት የኢትዮጵያ መገለጫ ወደሆነችው ወደ ርዕሰ አድባራት እንዲሁም ወደ እናታችን አክሱም ጽዮን አክብረን ተባርከን መምጣት የምትፈልጉ ከዛሬ ጀምሮ ቀደም እያሉ መመዝገብ ይችላሉ ማለት ነው። እስኪ በዚህ ላይም ተጨማሪ መልካም። እንግዲህ አሁን እንዳሉት እኔንም ጨምሮ ሌሎቹ ብዙ አይተዋት የማያውቁ ግን በስም በዝና በቪዲዮ የምናውቃት ለምሳሌ፣ ወደ አክሱም ጽዮን ሄጄ አላውቅም እና በዚህ አጋጣሚ ማየት እፈልጋለሁኝ። አክሱም ጽዮን ደግሞ የስልጣኔ መጀመሪያችን ብዙ ነገር የምናገኝባት በተለያዩ የሀገራዊ ችግሮች ምክንያት ሳነሪ ቆየናለን። እንግዲህ አምና ታች ምና ጀምሮ ተጀምሯል። እየሄደ ነው። ህዝበ ክርስቲያኑ ደግሞ በጣም ጠንካራ ህዝብ እንዲሁም እግር አጥቦ እግር አጥቦ የሚቀበል ነው። እንግዲህ የትግራይ ህዝብ ጠንካራ ነው። በዚህ ዙሪያ እና እንደ እምነታችን በየሄድንበት ሁሉ ወደዛም ስንሄድ ወደዚህም ስንሄድ እግር አጥቦ እንደሚቀበሉ የአክሱም ጽዮን ለየት የሚያደርገው በሰልፍ የመጣውን እንግዳ እንኳን ደህና መጣችሁ ብለው የሚቀበሉ ናቸው እና አክሱም ጽዮን ብቻ በዚያው ስንሄድ እግር መንገዳችን ብዙ የምናያቸው ይኖራሉ። ነገር ግን የአክሱም ጽዮን ዓመታዊ ክብረ በዓልን ታድመን ታድለን ተባርከን መምጣት ስለሚገባ፣ እሱንም እንግዲህ በስልኮቻችን በመደወል ትራንስፖርታችን እንዴት ነው ለሚል እንግዲህ የእኛ ትራንስፖርት በኤር ትራንስፖርት ለማድረግ ነው ያሰብነው። ተጨማሪ ደግሞ የመኪና መንገድ ሰላም አካባቢ ሰላም የሚያስገድ አይነት ከሆነ የመኪና ልናደርግ እንችላለን። ዞሮ ዞሮ ግን ኤማሁስ የበጎ አድራጎትና መንፈሳዊ ጉዞ ማህበር ወደ አክሱም ጽዮን ለመሄድ ዝግጅት አድርጓል። እናንተም ከኛ ጋር በመሆን ኤማሁስን ምርጫ አድርጋችሁ አብራችሁን ዘንድሮ ህዳር ጽዮንን ከዋዜማ ጀምረን እንድናከብር እያልኩኝ ስንሄድም ስንመጣም እንጎበኛቸው ይኖራሉ ወይም ከደረስነው በኋላ በአካባቢ ያሉት ገዳማት ብዙ አሉና፣ እንግዲህ በጣም ታላላቅ ገዳማት ያለበት ነው። ወደ አክሱም ስንሄድ የአክሱምን ማየት ደግሞ እንዴት እናያለን እያለ እየጓጓ የሚኖር ሰው አለና፣ ሰላም ነው፣ ፍጹም ሰላም ነው። መንገዱ አገሩ ሰላም ነው፣ ሰው እንግዳ ተቀባይ ነው። ነገር ግን ለስጋት እንዳይሆን ስጋት ያለበት ሰው ሊኖር ስለሚችል በሚል የአየር ትራንስፖርት እንጠቀማለን። ከዛ ውጭ ደግሞ መንገዱ እስከሚያስገድ ሌሎችም የጉዞ አብራት ሊኖሩ ስለሚችሉ መንገድ ክፍት ከሆነ በመንገድ እንሄዳለን። ያንን ከእናንተ ጋር ምርጫ እናደርጋለን ማለት ነው። እንግዲህ አክሱም ጽዮን ለመሄድ እኔም ተዘጋጅቻለሁ። እሷንም ለማየት የመጀመሪያ ነው እንግዲህ በአጋጣሚ አክሱምን ስለማላቃት ነው እና በስም በዝና በክብረ ባህል እንዲሁም ቀደምት እንደገና ደግሞ የመጀመሪያ ስልጣኔ እና ጽዮንን የምናገኝባት በመሆኗ ለማየት ጓጉቻለሁ ማለት ነው። መልካም እንግዲህ አክሱም ጽዮን ስናነሳ ከነ ንግስተ ሳባ ከነ ቀዳማዊ አጼ ሚኒሊክ ጀምሮ እንግዲህ የእስራኤሉ የኢየሩሳሌም ስርወ መንግስት ወይንም ደግሞ የጠይበኛው ሶሎሞን ታሪክም ተጀምሮ እነሆ ለኢትዮጵያ ትልቁን ብርሃን የወጣች እናታችን የሊቀ ነቢያት የሙሴ ጽላት ተብላ የምትጠራው እንግዲህ እንደ እድልም ሆኖ እድለኞች ሆነን በኢትዮጵያ ትገኛለች፣ ይኸውም በአክሱም ጽዮን ትገኛለች ማለት ነው። እንግዲህ የሙሴን ጽላት ታቦተ ጽዮንን ለመሳለምና ለመባረክ እግዚአብሔር እንደወደደ እንደፈቀደ መጠን አሁን በተሰጠው መረጃ መሰረት እነሆ በኤርፖርትም በፕሌንም ይሁን በመኪናም ባሉት መንገዶች ያሉትን መረጃዎች በማጣራት በኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር መጓዝ የምትፈልጉ ከወዲሁ መመዝገብ ትችላላችሁ ማለት ነው። በነገራችን ላይ ብዙ ጊዜ ደጋግመን የምንናገረው አንድ መንፈሳዊ ጉዞ መረጃዎች ሲሰጡ ወደዛውኑ ተከታትላችሁ፣ ሙሉ ቪዲዮውን ተከታትላችሁ ከዛም በኋላ ደውላችሁ መረጃ ወስዳችሁ ቀጥታ ቶሎ ብሎ ትኬት መቁረጥ አዋጪ ነው። ምክንያቱም ቆይ ነገ ቆይ ተነገ ወዲያ አንዳንድ ሰዎች ይደውሉና በቃ አጣር እስኪ እንደውላለን ብለው የሚመለሱ አሉ። ሁለተኛ ዙር ላይ ሲመጡ ነገሩ የተለዋወጠ ሁሉ የሚጠብቋቸዋሉ። ያን ጊዜ ደግሞ እንዲህ ብላቸው አልነበር እንዲህ ደግሞ እንዲህ ተባለ የሚሉ ነገሮች እንዳይኖሩ በታላቂቷ እናታችን ምርት ደለገው ቅድስት ኪዳነ ምሕረትም በሁለቱም ጉዞ ላይ የምትመዘገቡ እንዲሁም በአክሱም ጽዮንም መመዝገብ የምትፈልጉ ከስር ላይ በምናስቀምጠው ስልኮች በ0922 27663 በ0945 160000 በእነዚህ ስልኮች እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ ማለት ነው። ስለዚህ ውድ የቲቶ ሚዲያና የስብ የስቡሃ ሚዲያ ተከታታዮቻችን፣ እንዲሁም የኤማሆስ የበጎ አድራጎት መንፈሳዊ የጉዞ ማህበር ቤተሰቦቻችን ኤርትራውያንና ኢትዮጵያውያን ኦርቶዶክሳውያን ሁላችሁም ኤማሁስን ምርጫችሁ አድርጋችሁ ከእኛ ጋር ስለምትጓዙ እጅግ ትልቅ ክብር ይሰማናል። እኛም ደግሞ እናንተን ዝቅ ብለን ለማገልገል ለመታዘዝም ዝግጁ መሆናችን በዚሁ አጋጣሚ መግለጽ እንወዳለን። እንዲሁም ደግሞ በአዲስ አበባ ዙሪያ ሆናችሁ ቢሮ መተን ትኬት መቁረጥ እንፈልጋለን የምትሉ ቢሮችን ማየት እንፈልጋለን ለምትሉ ቤተሰቦቻችን በአዲስ አበባ በመገናኛ እንዲሁም መሰረት ደፋር ህንጻ ላይ ሶስተኛ ፎቅ ላይ ቢሮ ቁጥር 17 ላይ እንገኛለን። ስለዚህ መታችሁ ቢሮ ትኬት መቁረጥ ለምትፈልጉ ቀጥታ ቢሮአችንን መታችሁ እነሆ መቁረጥ ትኬቱን መያዝ ትችላላችሁ ማለት ነው። ሌላው ደግሞ ኤማሁስን ለመደገፍ የምትፈልጉ በተለያዩ ነገሮች ቅድም በተገለጸው ብዙ እናቶች አባቶች መሄድ አቅቷቸው አቀማንሷቸው ግን እንደዙሁ ኪዳነ ምሕረትም ልዩ ልዩ ገዳማት ማየት መዳን መፈወስ የሚፈልጉ አሉ። እግዚአብሔር ጸጋውን ያበዛላችሁ። እግዚአብሔር በሀብት በገንዘብ በጤና የባረካችሁ በመላው ዓለም የምትገኙ ኦርቶዶክሳውያን እንዲህ አይነት የተቸገሩ ወገኖቻችንም፣ ቤተሰቦቻችን ብትረዱ ብታገዙ እግዚአብሔር ቸር ስለሆነ ባላችሁበት ስፍራ ላይ መድኃኔ ዓለም ሊፈውሳችሁ ይችላል። ስለዚህ ይህም በጎ ነገርንም አብረን በማሰብ እንዲሁም ወገኖቻችን በማገዝ እና በመርዳት ትልቅ መንፈሳዊ በረከት እንድታገኙ አደራ እንላለን ማለት ነው። እንግዲህ ወንድማችን ዘማሪ ዲያቆን ኃይለማርያም፣ መርሃ ግብራችን በዚሁ ምናጠቃልል ይሆናል ማለት ነው። ስላዳመጣችሁን አብራችሁን ስለሆናችሁ፣ በኤማሆስ የበጎ አድራጎት መንፈሳዊ የጉዞ ማህበር ስም ከልብ እናመሰግናለን። እግዚአብሔር ክብር ያደልልን። ወስብሐት ለእግዚአብሔር። መስከረም 21 ጊሸን ማርያም ሲሄዱ ዋሻ ቅዱስ ጊዮርጊስን መሰለም እንዳይረሱ ኑ ዋሻ ቅዱስ ጊዮርጊስን እንታደግ ኑ ዋሻ ቅዱስ ጊዮርጊስን እንርዳ ኑ ዋሻ ቅዱስ ጊዮርጊስን አብረን እናልማ ከዚህም ቀድማችሁ የምትሄዱ ሰዎች መስከረም 19 በጊሸን ቅዱስ ጊዮርጊስ የንግስ በዓል መኖሩን ቀድመን እናሳውቃቸዋል እኔም አስራት በኩራቴን እሰጣለሁ ገዳሙን ለመርዳት የዋሻ ቅዱስ ጊዮርጊስ ና ቅዱስ ገብርኤል ቤተክርስቲያን አካውንት ቁጥር 10 ሺ ሀምሳ ሶስት ስልሳ ሶስት ዘጠና ሰባት ስልሳ ሰባት ስልክ ቁጥር ዘጠኝ ሀያ ሁለት አርባ አንድ ዘጠና አራት ሰማኒያ ዘጠኝ